እነዚህ ሰዎች ዶክተር አብይን በመቃወማቸው ነው ዶክተር አብይን የምደግፈው እኔ አብዛኛውን፣ ምክንያቱም እነዚህ ሰዎች ቅን ሰዎች ሳይሆኑ ክፉ ሰዎች ናቸው። የራሳቸውን እድል መጠቀም አቅቷቸው በሰው እድል የሚቀኑ ናቸው። ቅን ሰዎች እንዳልሆኑ የምታውቁት የዶክተር አብይ መጥፎ ነገሩን ወቅሰው መልካም ነገሩን ቢያደንቁ ትክክለኛ ቅን ሰዎች ናቸው ብለ ታያቸዋለህ። ሁሉንም ነገር ዶክተር አብይ አይችልም ይላሉ። ሕፃን ልጅ እንኳን የሆነ ነገር ይችላል ይባላል። እንኳን ዶክተር አብይ ያየ ሽመልስ አፍቃሪያን በወያኔ ፍቅር እስከ መቃብር አብሬ ካልሞትኩም የሚለው ጋዜጠኛ ዶክተር አብይ ጌታቸው ረዳን አማካሪ ያደረገው ምክርም አይሰሙ ጠቅላይ ሚኒስቴር ናቸው። አንዳርጋቸው ጽጌም ምክር አይሰሙም ብለዋል። ስዩምም መስፍንም አይሰሙም ብለዋል። ገዱ አንዳርጋቸውም አይሰሙም ብለዋል አለ። ከነዚህ ሰዎች የልጅነት ጊዜያቸውን በከንቱ እንዳባከኑ ነው የሚሰማው፣ ምክራቸውን ወይስ ውድቀታቸው ናቸውን ነው የሚሰማቸው፣ የትኛው የስኬት ዘመናቸውን ነው ዶክተር አብይን ሊያማክሩት ምክራቸውን የሚያዳምጠው። ከነዚህ ምክር ቢቀበል ኖሮ ዶክተር አብይ የተሳሳተ ሰው ነበር። ከነዚህ ምክር አለማዳመጡ ነው ዶክተር አብይን ስኬታማ አማ የሚያደርገው። እዚህ ጋር ያሉ ሰዎች አእምሯቸው ቅንነት የለውም። አንድ ፖለቲከኛ የሆነ መሪ ነጌሱ መሪ ለመሆን ከፈለገ ተቃዋሚ እንደሚኖረው ማስ አስቦ መልካም ነገር ደግፎ ስህተት የሆነውን ነገር ቢወቅሱ እነዚህ ነገ መሪ ሊሆኑ ይችላሉ። ሰውን የሚወቅሱት ከቀንነት ነው ትላላችሁ? እነዚህ ከምቀኝነት ነው ሰውን የሚወቅሱት፣ ስለበለጣቸው ነው ሰውን የሚወቅሱት፣ ስላልተሳካላቸው ስለተበለጡ ነው የሚጠሉት ሰው እነዚህን አዳምጠህ ዶክተር አብይን ካልደገፍክ እንደነሱ ዶንቁረሃል ማለት ነው። የክፉ ጭንቅላት ስብስቦች ናቸው። እዚህ ጋር ያሉ ሰዎች ማለት ነው። ከኔ በታች አሉት ሶ ዶክተር አብይን የምደግፈው እነዚህ ሰዎች ሲቃወሙት ትክክለኛ መንገድ ላይ እንዳለ ነው የሚሰማኝ። ምክንያቱም እነዚህ ክፉ ሰዎች የበለጣቸውን ሰው ብቻ እንደሚቃወሙ ስለማውቃቸው ከቅንነት ሳይሆን ከምቀኝነት ሰውን እንደሚቃወሙ ስለማቃቸው፣ እኔ ለምን አላረግኩም? እሱ ለምን አደረገ? እኔ ለምን አልቻልኩም? እሱ ለምን ቻለ? እኔ ለምን አልተሳካልኝም? እሱ ለምን ተሳካለት? የሚሉ ምቀኛሞች ናቸው። እነዚህ የምቀኞች ስብስብ ዶክተር አብይም ባይቃወሙ ነበር የሚገርመኝ፣ ባይቃወሙ። እነዚህ መቃወማቸው ትክክል ናቸው። ትክክል ናቸው። ዶክተር አብይን የሚጠላ መጥፎ አእምሮ ያለው ለራሱ መስመር ያልተሳካለት የከሰረ ሰው ነው። ቅን አእምሮ ያለው ሰው ዶክተር አብይን የነጌ ተስፋ፣ ለትውልድ ተስፋ፣ የረዥም ጊዜ ራዕይ በውስጥ ያለ ሰው ዶክተር አብይ ስተት አይሰራም መልአክ ነው ባንልም ስህተቶቹን እያረመ የተሻለ ኢትዮጵያን መገንባት የሚችል መሪ ነው ብዬ ስለማምን እናንተ ናችሁ ነው፣ እሱን የምደግፈው እናንተ የደገፋችሁ ቀን ዶክተር አብይ ተሳስተዋል ብዬ መቃወምን የሚጀምር ይመስለኛል።